ሰላም ሰላም ቤተሰቦች፣ እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን፣ እኔ ሰላም ነኝ። ዛሬ እንግዲህ አዲስ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አድርጋለሁ። ስለ ድርሰት ላስገነዝባችሁ ነው። የምታውቁ ወይም በማወቅ ላይ ያላችሁ ታዳብሩበታላችሁ፣ ጀማሪዎች ደግሞ እንደ አዲስ ታውቃላችሁ ብያምናለሁ። ስለ ድርሰት ቆይታ እናደርጋለን። እያንዳንዱ በድርሰት ውስጥ ያለ ነገር ድርሰት ምን እንደሆነ እናያለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ነባር የሆናችሁ ቪዲዮ ላይክ በማድረግ መጀመር ትችላላችሁ። እንዲሁም ሁልጊዜ የምለቃቸው ቪዲዮዎች እንዲደርሳችሁ የደወል ምልክቱ መጫናችሁን አትርሱ። ሁልጊዜም ጠቃሚና አስተማሪ ቪዲዮዎቹን ለመስራት እና ለመቀጠል ነው ያሰብኩት። አመሰግናለሁ አብራችሁ ስለሆናችሁ። እሺ፣ ቀጥታ ወደ ቪዲዮ ስንሄድ ልብ ወለድ ድርሰት ነው ዛሬ። የልብ ወለድ አይነቶች አሉ። ልብ ወለድ እንግዲህ አይነት አለው፣ ብዙ አይነት አለ። በብዙ መንገድ በብዙ መንገድ ብዙ አይነት አለ። ለዛሬ ግን የምናያቸው ረዥም ልቦወለድና አጭር ልቦወለድን ይሆናል ማለት ነው። ረዥም ልቦወለድና አጭር ልቦወለድ እንግዲህ ልቦወለድ ትናንትና ወይም ከዚህ በፊት በሰራሁት ቪዲዮ ምን ብለናቸዋል? በገሃዱ ያሉ ዓለም ያሉ ነጸብራቅ ገሃዱ ዓለም የሚያሳየው ልቦወለድ ሲሆን ይህ ልቦወለድ ደግሞ እውነተኛ ታሪኮችን፣ ዘገባዎችን፣ ገጥመኞችን የሚያስቃኝ ነው ብለን አይተናል። ያኛውን ቪዲዮ ማየት ትችላላችሁ። ለዛሬ ግን በሁለቱ ልቦወለዶች ላይ አጭር ቆይታ እናደርጋለን። እንግዲህ ረጅም ልብ ወለድ እነዚህ ባህሪዎች አሉት፣ አጭር ልብ ወለድ ደግሞ እነዚህ ባህሪዎች አሉት። ባህሪዎቹን እያንዳንዱ ሳብራራ ረዥም ልብ ወለድ እስከ ሁለት መቶ ሺህ ቃላት ያሉት መሆን ይችላል ነው ከሰላሳ ሺህ አንዳንዶቹ ከአርባ ሺህ ይሉታል በላይ እስከ ሁለት መቶ ሺህ ቃላት ያሉት ከሆነ ረጅም ልብ ወለድ ነው ማለት እንችላለን። ስለዚህ አንድ ሰው እየጻፈ እየጻፈ እየጻፈ እያለ ረጅም ልብ ወለድ ነው አጭር ልብ ወለድ ነው ብሎ ለማውራት አጠቃላይ ቃላቱን ሲቆጥረው ሰላሳ ሺህ ወይም አርባ ሺህ በታች ከሆነ አጭር ልብ ወለድ ውስጥ ይካተታል ማለት ነው። እሺ ስለዚህ ረጅም ልብ ወለድ ረጅም ልብ ወለድ በአማርኛ ቋንቋ እንኳን ብናይ በሀገራችን በተጻፉ መጽሐፍት እንደነ ፍቅር እስከ መቃብር፣ በአሉ ግርማ የጻፉ ኦሮማይ፣ አሌክስ አብርሃ የቅርቦቹ ረጃጅሞች ናቸው። ብዙ ቃላት ናቸው ማለት ነው። እነዚሁም በጣም ሰፊ ደግሞ የዶክተር ምረት ደበበ መጽሐፍ ሌላ ሰው እነዚህ እነዚህ አይነት መጽሐፎች ቢያንስ ሁለት መቶ ሺ እንኳን ባይሆኑ በእኔ ግምት እስከ መቶ ሀያ ሺ ወይም መቶ ሺህ ሊደርሱ ይችላሉ የሚል እምነት አለኝ። በአጠቃላይ ሁለት ሺ ቃላት ሁለት መቶ ሺ ቃላት ድረስ ይይዛል ነው። በታችኛው ሬንጁ ግን አርባ ሺ ቃላት በላይ ረጅም ልቦለድ ይባላል። ከአርባ ሺ በታች ከሆነ አጭር ልቦለድ ተብሎ ይታወቃል ይባላል። ይባላል ሳይሆን ስምምነት ነው። ይህ እንግዲህ ሰዎቹ ያወጡ ስምምነት ነው። በዚህ መንገድ መለየት ይችላሉ። ስለዚህ ይህ ረጅም ልቦለድ ሰፊ ታሪክ ይይዛል። ሰፊ ታሪክ ይይዛል ማለት እንዳለ አጠቃላይ ልቦለዱ ከመግቢያ እስከ መውጫው ድረስ የሚይዘው ሰፊ ሀተታ ስለሆነ መለያ ባህሪው ሰፊ ታሪኮችን ይይዛል። ተከታታይ የሆኑ ታሪኮችን፣ ተዛማጅ የሆኑ ታሪኮችን ሊይዝ ይችላል ማለት። ሰፊ መቼት መቼና የት የሚለው ራሱ ብዙ ሀገራትን በብዙ ጊዜ በብዙ ዘመን በረጅም ዘመን ወይም በጣም በተወሰነ ጊዜ ውስጥ ሊሽከረከር ይችላል ማለት ነው። ጊዜ ሲያሳየን መቼ የሚለውን ያሳየን ማለት ነው። የት የሚለውን ደግሞ እያንዳንዱ ከታሪኩ መስፋት አንጻር ወይም ረጅም ከመሆኑ አንጻር ከአክሱም ተነስቶ አዲስ አበባ ሊገባ ይችላል። ወይም እንዲሁም በኤርትራ ሊያድርጎ አረብ ሊገባ ይችላል ማለት ነው። እንደ ደራሲው እውቀት የሚተረከው ማለት ነው። ሌላው ጥርፊያ ያልበዛበት ነው። ጥርፊያ የለውም። ሲጀመር ረጅም ልቦለድ ጥርፊያ የለውም። ረጋ ብሎ ገና ቶሎ ስለማይነግረን ምስጢሩን ረጋ ባለ ነው። አጭር ልቦለድን ጥርፊያ ያለው እንመጣበታለን። ስለዚህ ጥርፊያ ያልበዛበት ወይም ጥርፊያ የሚባል ነገር የለውም። ሰፊ ጭብጥ አለው። እዚህ ጋር የምንማረው ጭብጥ ብዙ ጭብጥ ነው የሚኖረው ብዙ ጭብጥ ይኖረዋል። ያ ማለት ሩጫም ስለሌለበት ብዙ ጭብጥ ይኖረዋል ስንል ምን ማለት ነው? ብዙ መልእክቶችን ያጋራናል ማለት ብዙ መልእክቶች ያጋራናል። የፍቅር ታሪክ ልንማርበት እንችላለን። ሰቆቃ መከራ፣ ሀዘን ደስታ ካለ አንድ ነገር ብቻ ላያስተምረን ይችላል። ምክንያቱም ሰፊ ከመሆኑ አንጻር በየቦታው በየገጸ ባህሪያቱ ግጭት ውስጥ ወይም በገጸ ባህሪያቱ ሀሳባቸውን ሲያንጸባርቁ በእያንዳንዱ ንግግር ውስጥ የምንማረው የምናውቀው ጭብጥ ወይም የሚተላለፍ መልእክት ይኖራል። ስለዚህ ሰፊ የሆነ ምን አለው ጭብጥ አለው ማለትም ረጅም ልቦለድ ገጸ ባህርያት ብዙ ገጸ ባህርያት ይኖረዋል። ወይም ትንሽ አጭር ገጸ ባህርያት አይኖረውም አጭር ብዙ ቁጥር ማለት ነው። ጥቂት ገጸ ባህሪያት አይኖረውም ወይ ስድስት ወይ አምስት ሁነው አይቀሩም። በየቦታው በየሀገሩ በየቦታው ሲሄድ በምክንያት እና በውጤት ስለሚሽከረከር የገጸ ባህርያት ሀሳብ፣ ብዙ ገጸ ባህርያት ይሳተፋሉ። በረጅም ልብወለድ ውስጥ በቁጥር አልተቀመጡም፣ ግን ብዙ በጣም ብዙ ገጸ ባህርያት ይሳተፋሉ ማለት ነው። ሌላው ነጠላ ውጤት የለውም። ብዙ ውጤት ስላለው ነጠላ ውጤት ቸኩሎ አንድ ነገር ለመንገር አይጣድፍም። ምክንያቱም በእያንዳንዱ ምዕራፍ በእያንዳንዱ ትረካ ውስጥ ብዙ ነገሮችን ስለሚነግረን ነጠላ የሆነ ውጤት አንጠብቅም በረጅም ልቦወለድ። ማለት ያ የአጭር ልቦወለድ ባህሪ ነው። እሺ ረጅም ልቦወለድ ይህን ያል ከነገሯቸው ይበቃል። አጭር ልቦወለድ ደግሞ ውስን ግጭት ነው ያለው። ውስን ግጭት ማለት ገጸ ባህሪያቶቹ ብዙ አይጋጩም፣ ቶሎ ስለሚያልቅ ማለት ነው። አጭር ስለሆነ ብዙ ውስን ግጭት ነው ያለው። ጥድፊያ ይበዛበታል። ቶሎ አንድን ሀሳብ ቶሎ ለመጨረስና ሀሳቡን ለመንገር በጣም ይጣድፋል፣ ይሮጣል፣ ጥድፊያ አለው ማለት ነው። ጠባብ ነው እንዳልኳችሁ። ረጅም ልቦወለድ ሰፊ ነው፣ ይሄኛው ጠባብ ነው። ነጠላ ውጤት አለው። ነጠላ ውጤት፣ ቶሎ ለመንገር የሆነችን ነገር ቶሎ ለመንገር ሂዶ ሂዶ ሂዶ አንድ ነገር ብቻ አሳውቆ ለማለፍ የሚጥር ነው ማለት ነው። አጭር ልቦወለድ ከረጅም ልቦወለድ የሚለይበት ውስን መቼት አለው ማለት ያው፣ ጊዜው ብዙ ላይሆን ይችላል መቸቱ የድርሰቱ መቸት መቼና የት የሚለው በጣም ሰፊ ቦታ ላይሸፍን ይችላል ላይሸፍን ይችላል ማለት ስለዚህ፣ ነጠላ ውጤት አለው፣ ጠባብ ነው፣ ጥድፍ ያለበት ውስን መቸት አለው የሚለው የአጭር ልቦለድ ባህሪ ነው። ስለዚህ ሥነ ጽሑፍ ሲዘጋጅ ቢያንስ እነዚህን ኮንሲደር አድርጎ ሰው እንደሚያዘጋጅ አምናለሁኝ። እሺ ላጠቃልላችሁ፣ ምናልኩኝ የዛሬ ትምህርት ልከልስላችሁና ላብቃ ልቦለድ አይነቶች ድርሰት ነው። የልቦለድ አይነቶች ረጅም ልቦለድ እና አጭር ልቦለድ። ረጅም ልቦለድ ከ41 እስከ 200 ሺህ ቃላት ይይዛል። 41 ቃላት እስከ 200 ስምምነት ነው ይሄ። በነገራችን ላይ ሰፊ ታሪክ ይይዛል። ሰፊ መቼት አለው። ጥድፊያ አይበዛበትም። ሰፊ ጭብጥ አለው። ብዙ ቁም ነገሮችን ነው የሚሸምትበት። ብዙ ገጸ ባህሪያት ይሳተፋሉ። ነጠላ ውጤት የለውም። ሌሎችም አሉ። ብዙ አንጻር አንጻሩ ሰፊ ሰፊ የሆነ አንጻር ሰፊ የሆነ የሆነ ሰፊ የሆነ አንጻር አለው ሰፊ አንጻር ይንጸባረቅበታል ማለት ነው። አጭር ልቦለድ ስንመጣ ግን ውስን ጭብጥ አለው። ጥቂት ጭብጥ ማለት ነው። ጥድፊ አለው፣ በጣም ይፈጥናል። አንድ ነገር ለመንገር ወይም ነጠላ ውጤቱን ለማሳየት በጣም ይቸኩላል። ይፈጥናል ይፈጥናል። ስለዚህ ጥድፊያ ይበዛበታል። ጠባብ ነው፣ ቶሎ ነው የሚያልቅ ማለት ነው። ነጠላ ውጤት አለው። እንደ ረጅም ልቦወለድ ብዙ ውጤቶችን ወይም ብዙ ትምህርቶችን አያስተምረድም። የተወሰነ ነጠላ ውጤት ብቻ ሄዶ ሄዶ ሄዶ አንድ ድርጅት ካለ አንድ ሴራ ካለ ያ ሴራ ሄዶ ሄዶ የሆነ ቦታ ላይ ለአንባቢ ተነግሮ የሚያልቅ ነው እንጂ ውስብስብ ያለ እንደ ረጅም ልቦለድ አይደለም። ውስን መቼት አለው ማለት እንደ ረጅም ልቦለድ ሰፊ መቼና የት የሚሉ ታሪኮች አይኖሩትም። በአንድ ቦታ ላይ ወይም በሁለት ቦታዎች ላይ ተወስኖ ሊያልቅ ይችላል ማለት ነው። ስለዚህ አጠቃላይ ዛሬ ያሳየኋችሁ ይህንን ነበረ። ቪዲዮ እንደምትወዱት ተስፋ አደርጋለሁ። ለቻናሉ አዲስ የሆናችሁ ደግሜ እላችኋለሁ፣ ሰብስክራይብ አድርጉ። ነባር የሆናችሁ ቪዲዮን ላይክ አድርጉ፣ የደወል ምልክቱን ተጫኑ እናለሁኝ በሌላ ቪዲዮ ተመልሼ እስከምመጣ ሰላም ሁኑ፣ ይመቻችሁ።